የኔ ተወዳጆች ያው በዚህን ሳምንት ትንሽ ጠፍቻለሁ፣ ትልቅ ይቅርታ ጠይቃለሁ። እና ተወዳጆቹ ከሌላው ጊዜ በተለየ ላይክ ፈልጋለሁ። ወደ 1 ሰብስክራይብ እየተጠጋን ነው። በሚስትየዋ በሩታዬ ታዬ ዩቱብ ቻናል የኔ ተወዳጆች ዛሬ ማታ እንደነገርኳችሁ በሩ ታዬ ግሬስ ሰብስበን ሰላም፣ ሰላም፣ ሰላም፣ ሰላም ውድና የተከበራችሁ የኔ ተወዳጆች የአቢቲው ፋሚሊ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። ያው በዚህ ሳምንት ትንሽ ጠፍቻለሁ በበዓል ምክንያት በአለም ስለሆነ ለዛ ነው የጠፋሁት። አውቃለው እንኳን አደረሳችሁ እንኳን አላልኳችሁም። ስለዚህ ለዛ ትልቅ ይቅርታ ጠይቃለሁ። እናንተም ይቅርታ እንደምታደርጉልኝ አልጠራጠረም። ያው ተመልሰን አሁን ከበአል መልስ እንዴት ነው ወፈርን አይደል? ትንሽ አልወፈርንም። ያው ስጋ ምናምን በልተን አገግመን አሁን ተነስተናል ከሁለት ወር መልስ እና ፋሚሊ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። እናንተም በያላችሁበት ሰላማችሁ ይብዛለኝ እያልኩ እና ዛሬ ከሳምንት ቆይታ በኋላ ተመልሼ መጥቼላችኋለሁ። ያው እንደ እናንተም የምሬ ነው የምላችሁ በጣም በጣም በጣም ከምላችሁና ከምነግራችሁ በላይ ናፍቃችሁኛል። እግዚአብሔርን የምሬ ነው የምላችሁ በጣም ናፍቃችሁኛል። እናንተም እንደ ናፈቅኳችሁ አውቃለሁ። ጠብቃችሁ ነበር ሰሞኑ በነ ተወዳጆቹ ዩቱበሮች በተፈጠረው ሰሞኑ በአንዳንድ ነገሮች ምናምን ስጠብቁኝ ነበር። እኔም ደግሞ ስላልተመቸኝ ጠፍቼባቸዋለሁ እና አሁን ተመልሰን ወደዛ መተናል ማለት ነው። እስቲ አቀባበል አድርጉልኝ። ይህም ቪዲዮ ማለት ነው ከሌላው ጊዜ በተለየ ላይክ ፈልጋለሁ። የምርን ነው ከሌላው ጊዜ በተለየ ላይክ ፈልጋለሁ። እንዲሁም ደግሞ አንድ ነገር ላችሁ የምፈልገው ነገር ዛሬ ላመሰግናችሁ እናንተን ላመሰግናችሁ ነው የመጣሁት። አንድ ወር ውስጥ ባልሞላ ጊዜ በአስራ አምስት ቀን ነው ምናምን ወደ አንድ ሺ ሰብስክራይብ እየተጠጋን ነው። ፋሚሊ ይሄ ከምንም እና ከምንም በላይ የሚያስደስት ነገር ነው። አንድ ወር ባልሞላ ውስጥ በ15 ቀን ውስጥ አንድ ሺህ ሰብስክራይብ፣ በዚህን ሳምንት ደግሞ ያው አንድ ሺህ ሰብስክራይብ እንደምታስገቡኝ አልጠራጠረን ታስገቡኛላችሁ ብዬ ተስፋ አደርጋለሁ። ሙሉ ተስፋዬን በዚህን ሳምንት አንድ ሺ ሰብስክራይብ ታስገቡኛላችሁ ብዬ አጣብቃለሁ የም እንደምታስገቡኝም ተስፋ አደርጋለሁ እና ፋሚሊ ተመልሽ ስመጣላችሁ በፕራንኮቹ ድምቀት በዩቱበሮቹ በአብርሽዬና በሩታ የትላንትና የመልስ ቪዲዮ ምናምን አይቼ የነበር እሱም ላይ ምንም ነገር ሀሳብ አልሰጠውበትም። ያው የጠፋውበት ምክንያት ያልሰጠውበት ምክንያት ቅድም ነግሬያችኋለሁ እና በሱ ሀሳብ ባልሰጥበትም ያው ትልቅ ይቅርታ ጠይቃለሁ። ዛሬ ደግሞ በምንመጣበት ሀሳብ ምንድን ነው? ማታ በሩታ ግሬስ በተወዳጆቹ በባልና ሚስት ዛሬ ደግሞ ማታ በሚስትየዋ በሩታዬ ዩቱብ ቻናል የሚለቀቅ ቪዲዮ አለ። ዛሬ ማታ እሱ ላይ ነው የምንገናኘው ማለት ነው። ወደ ፋሚሊዎቻችን የኔ ተወዳጆች፣ ዛሬ ማታ እንደነገርኳችሁ በሩታዬ ግሬስ እንገናኛለን ማለት ነው። ያው በጉጉት ነው የምትጠብቁት። እነሱንም በጉጉት እንደምጠብቋቸው አውቃለሁ። እኔንም ደግሞ በጉጉት እንደምጠብቁኝ አውቃለሁ። ሁለታው ሁላችንም በጉጉት ጠብቁን አላችሁ ማለት ነው። ማታ በሩታዬ በሚለቀቀው ቪዲዮ እንገናኛለን። እስከዛ ድረስ ሰላም ሁኑልኝ። ይህንን ቪዲዮ ማለት ምንም አዲስ ነገር ይዤላችሁ ባልመጣም እኔ በመምጣቴ ደስ ያላችሁ፣ ወደ በመመለሴ ደስ ያላችሁ ሰዎች ካላችሁ ይህንን ቪዲዮ ከሌላው ጊዜ በተለየ ላይክ እፈልጋለሁ። እንዲሁም ደግሞ ቅድም ነገራችኋለሁ፣ አንድ ወር በ15 ቀን ውስጥ ወደ 1000 ሰብስክራይብ እየተጠጋን ነው። በአንድ ወር ሳይሞላ ደግሞ በሶስት ሳምንታት ውስጥ 1000 ሰብስክራይብ እንድታስገቡኝ እፈልጋለሁ። ያው ሰብስክራይብ ማድረጋችሁን አሁንም ቀጥሉበት። ማታ እንገናኝ ማለት ነው። ሁላችሁም በያላችሁበት ሰላም ሁኑልኝ። ወዳችኋለሁ። ይመሻችሁ ባይ